የግብፁ ያው የግብፁ የተለየ እንትን ነው፣ እውነት ለመናገር ግብፅ በእግር ኳስ ከኛ ጋር ያላት ታሪክ በጣም ሰፊ ነው። ልዩነቱና የሆነ እንትፍና አለ። በአንድ በኩል ይሄ ፍራቻው አለ፣ ፕላስ ከሜዳችን ውጭ ነው የምንገጥማቸው። እንደ መልካም አጋጣሚ ደግሞ አንደኛ የተወሰኑ ተጫዋቾች ያለመኖራቸው አንድ እንደ አንድ ጥሩ ነገር ነው። ሁለተኛው ቀደም ብሎ ከማላዊ ጋር የተጫወትነው ጨዋታ ላይ ያሳየነው ፐርፎርማንስ፣ ብንሸነፍም በቲማችን ላይ የነበረው በራስ መተማመን ከፍተኛ ነው የነበረው። ፕላስ ልጆች በቁጭት ነበረ ሲዘጋጁ የነበረውና ቢያንስ ቢያንስ ነጥብ እውነት ለመናገር ከእነዛ ሁለት ጨዋታዎች አራት ነጥብ ማግኘት ነበር ፍላጎታችን። ከግብጻቻ ብንወጣ ማላዊን ብናሸንፍ የሚል ሂሳብ ነበረ የሰራ ነው። ግን እንደ አጋጣሚ የሆነው በማላዊ በጥቃቅን ስህተት ነው የተሸነፍ ነው። ሁለት ለአንድ፣ ሁለት ፔናልቲ አግኝተው ነው ያሸነፉ። ግን የማላዊ ደጋፊ ራሱ የኛ ነው የነበረው። በነበረው ፐርፎርማንስ ጥሩ ነው የነበረው። ፕላስ ማላዊ የሚኖሩ ኢትዮጵያውያን ደግሞ እንደዚህ ራት ጋብዘውን ቡድኑን፣ የኢትዮጵያን ኮሚኒቲ እዚያ ያሉ በጣም በእኛ ተደስተው ነበረ እና በጣም በኩራት ነበር ሲናገሩ የነበረው ግብፅን አታሸንፉ ግን እንደዚህ ተጫወቱ የሚል አላፊነት ነበረ ሲነግሩን የነበረው። እና ያ ያ ነገር ተደማምሮ እንግዲህ ሳይታሰብ ማለት ይቻላል ሳይታሰብ ምል በተለይ የጨዋታ ብልጫው የነበረው ሜዳ ላይ የነበረው የናው በከር የነ ዳዋ የሁሉም ልጆች አማኑኤል አማኑኤል ሽመልስ ከላይ ከከላይ ማለት አትችልም። እና ሁሉም ጥሩ ቀናችን ነበር ማለት ይቻላል። እና እንደ ኢትዮጵያ ቡድን በዛ ደረጃ ከሀገር ውጭ ከግብፅ ጋር ስትጫወት እንደው ምን አወራቸው? መልበሻ ክፍል ላይ የዛን ቀን ምን ተነጋገራችሁ? የበላችሁትን ሁላ ባቅደስ ምን በላችሁ? ምን በልታችሁ ገብታችሁ ምን ጠጥታችሁ ነው እንዲህ ባለ ወኔ እንዲህ ባለ መንገድ ግብፅን የረመረማችሁ? ምንድን ነው መሰለህ፣ ከጀርባ ያው ከግብፅ ጋር ስንጫወት በወቅቱ የነበረው ዝም ብሎ እግር ኳስ ብቻ አልነበረም። ያው አንተም ብትሆን ሁላችንም ሁላችንም የኢትዮጵያ ስሜት ሁላችንም ውስጥ አለ። ኢትዮጵያ ግብፅ፣ በዚህ አባይ መከራ ነው። በቃ ብዙ ነገሮች ትሰማለህ፣ እንዳይገደብ በዚህ ጥረት ታደርጋለች ይለዋል። በዚህ በየቦታው ለሚሞተው ሰው የግብፅ እጅ አለበት። ብዙ ነገር እንሰማለን እና እንደ ሰው ትሰማለ የውጭ ኃይሎች እንዲያደርጉና እንዲያ በእግር ኳሱ ደግሞ ተመሳሳይ ይሄ የበላይነቱን ወስደው ሌላ ጫና እንዳይፈጥሩብን ቁጭቱ አለ ውስጣችንና እግር ኳስ ብቻ አልነበረምና እያንዳንዱ ልጅ ከውስጡ ምንም ሌላ ተጨማሪ ነገር አይፈልግም። መነሳሳቱን ነበረው። ፕላስ ያ ሰዓት ላይ የምታስታውስ ከሆነ ሶስተኛው ሙሌት የሚከናወንበት ሰዓት ነው። ያ ያለ እና በዚህ ጋር የተገኘውን እንትን እኛ በዛ ጋር እንዳናጨልሞ በቃ በጣም ሪሊ ሁሉም ምንም ሞቲቬት እንድታረጋቸው የሚጠብቁ አልነበረም። ከውስጣቸው ነበረ ያላቸውን ነገር ለመስጠት ሁሉም ሰው ዝግጁ ነበረና ከእያንዳንዱ ከመቶ ፐርሰንት በላይ ነው ሜዳ ላይ የምታየው ነገር የነበረው። ስሜት ካለቀ በኋላ የነበረው ነገር ተኝታችሁ አልደራችሁ? ተኛችሁ? እውነት ለመናገር አይሮ ነው አላቀውም። እኔ እንደዚህ አይነት ነገር ምናልባት ሁለተኛ ጊዜ ገጥሞኛል ና ምንም ደስታውን ሲያልቅ ጨፍረናል፣ ሁላችንም ተደስተናል። ፕላስ እንቅስቃሴው ያስደስታል፣ ግብፅ መሆኑ ያስደስታል፣ ከሜዳው ውጪ ማሸነፉ ያስደስታል። በዛ የፈጠርከው ነገር ብዙ ነገር እንደሆነ ይገባኛል። ግን የማላቀው ነገር ግን እንደነበር መደበቅ አልችልም። ትንሽ ደቂቃ ወጥቼ ነበረ እራት ጋብሰውን ኮሚኒቲው እዛ ሄጄ ነበር በአብሬያቸው ብዙ መቆየትም አልፈለግኩም ተመለስኩኝ። እኔ ወደ ቤት መልሱኝ ብያቸው ወዲያው ተመለስኩ። እነሱ በቃ ደስታ ላይ ነው የነበሩት። ቤት ገባሁ፣ ለምን እንደገባሁ አላውቅም ግን አልተኛውም። እውነት ለመናገር ስልክ ምናምን ከፋሚሊ ጋር ተደዋውያለሁ። ከዛ በኋላ ያለው ታይም ግን በምን እንዳለፈም አላውቀውም። ያው ስካራ አለው በጣም በጣም፣ ሁላችንም ነው እንዴት እንዳሳለፍ ነው